የመጪው ዘመን የብስራት አብዮት የመኪና አይፎን ተብሎ የነበረው ቴስላ መኪና መጨረሻው የ10 ቢሊዮን ዶላር ኪሳራ ሆኗል። እስካሁን የገዙት ሰዎች በሚለቋቸው ቪዲዮዎችም የቴስላ መኪና ሕፃናት ሰፈር ውስጥ እንደሚሰሩት መኪና ባንድ የሚበታተንና ውልቅልቁ የሚወጣ እንደሆነ ሁሉም ማየት ጀምሯል። የኤሌክትሪክ መኪና እንዲሳቢና ተመራጭ በሆነበት ዘመን ቴስላ ቀዳሚ ተመራጭ መሆን ሲገባው ከገበያ ይወጣ ነው። ቴስላን ለመግዛት ያዘዙ ሰዎች እስካሁን 250000 ሲሆኑ ድርጅቱ ግን በስድስት ዓመት ውስጥ መሸጥ የቻለው 15 ሺህ ብቻ ነው። ይህ ደግሞ ደንበኞቹ ምን ያህል መራቃቸውን የሚያሳይ ነው። ባለቤቱ ኤለን መስክም በበቂ ሁኔታ ማምረት አንችልም ብሎ ሐቁን ተናግሯል። የዓለም ኢኮኖሚስቶች በበኩላቸው ነገሮች በዚሁ ከቀጠሉ የቴስላ ካምፓኒ ሙሉ ለሙሉ መዘጋቱ አይቀሬ ነው ሲሉ ተናግረዋል።